በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር ስምንት በዚህች ቀን ስጋ የሌላቸው የአርባይቱ እንስሳ በዓላቸው ሆነ። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እሳቸውም ወንጌልን የጻፈ ቅዱስ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ አራት እንሰሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። መልክ ዓይንን የተመሉ ናቸው። የፊተኛው አነበሳ ይመስላል። ሁለተኛውም ላም ይመስላል። ሦስተኛውም የሰው መልክ ይመስላል። አራተኛውም የሚበራ ሞራ ይመስላል። የሊህም የአራቱ እንስሶች እያንዳንዱ ክንፋቸው ስድስት ስድስት ነው። ሁለንተናቸውም ዓይኖችን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ፣ ክቡር፣ ልዩ ነው እያሉ በመዓልትና በሌሊት እረፍት የላቸውም። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ኦዚያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱም ሞልቶ ሱራፌልም በዙሪያው ቆመ አየሁት አለ። የአንዱም የአንዱም ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸውም እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱም አንዱም አንዱም ከአንዱ ጋርም ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለህ የምትመሰገነው ምስጋናህ በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ፣ ከወደ ሰሜን እንሆ ጥቅል ነፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ ከእርሱም እሳት ቦግ ቦግ ብሎ ይወጣል አለ። በደመናው መካከል ባለ በእሳቱ ውስጥም እንደ አራት ራስ አሞራ መልክ የሚመስል አለ። በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ ያለ አለ። መልካቸውም እንዲህ ነው፣ በውስጣቸው የሰው መልክ አላቸው። የአንዱም የአንዱ ፊቱ አራት ነው፣ ክንፉም አራት ነው። እግራቸውም የቀና ነው ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ቦግ ይላል እንደ ጋለ ብረትም ፍንጣሪም ይበራል። ወንጌላዊ ቅዱስ ዮሐንስም ዳግመኛ እንዲህ አለ፣ በዚያው ዙፋን ዙሪያ የብዙ መላእክትን ድምፅ፣ የእንሰሶችንም የእነዚያ አለቆችንም ቃል ሰማው። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባይለጽግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታችም በባሕር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለእርሱ ለበጉም ለዘላለሙ ይገባዋል አሉ። እሊህም አራቱ እንስሶች አሜን ይላሉ ሊያማ አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለሊህ አርባይቱ እንስሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። መሐሪና የቅርባ እግዚአብሔርም ስለ ሁሉ የሰው ፍጥረት ሲለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላህም ስለ እንስሳ ይለምናል። ገጸ ንስርም ስለ አዋፍ ይለምናል። ከሰማይ ሠራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና፣ ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያን እንዲታነጹ በዚህችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና፣ ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ኪሩቤላ አማላጅነት ይማረን በረከታቸውም ጥበቃቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ኪሩባውያን አፍራሱ ለመሃይምን ወጻድቅ እንተወርቅ አክሊለ ርእሱ ሀበዝ አምላክ ዘተጸውርዎ በአትሮንሱ ለለጌገዮ ወለለሂ አበሱ ሳሉ መድኃኒተ ወምሕረተ ህሱም

በዚህችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንም ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን። በረከቱና ጥበቃውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለከ እንዘትቄድስ ትስልስቶ ዘታፀን ዘልፈ ለመንበራ አምላክ አቂቦቶ አፍኒን መላ ዘምግባሪከ አይኮቶ ለጌጋየ ሰብ አመት ሴሩ ጽፈቶ መጻፈ ዳይ ትድግ ባቲቶ በዚህችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉስ ቆስጠንጢኖስ መስቀል ተገለጸለት። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔርም ምስጋና ይሁን። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለቆስጠንጢኖስ መንፈሰ ልቡና ዛአጥበቦ በአሚነ ክርስቶስ ይጽና ወያስተራት ህዝቦ በዛቲ ዕለት አምሳለ ከዋክብት በተማይትቦ በዲባ አራቱ እንዛ አለወ ሰኪቦ በፈለገ ባዶ ርአ ወነጸረ ጸልቦ። በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮን ያረፈ። ከእለታትም በአንዲቱ ስሙ መርቆሪዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ አገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይም ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱንም ሰብስቦ ወደ ግብፅ አገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ ወጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ አገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት። በመኮንኑም ዘንድ በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድ ተጠምዶ ኖረ። በየሰባት ቀንም ይጾማል። ያለመራራ አደንጓሬም አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደርሱ ወደ እርሱ መጥቶ እንደ በግ ይዞ አሰረው። አስር ዓመትም ቆይቶ ሞተ። ቅዱስ ቅፍሮኒያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ሚስጥርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቅፍሮኒያ እንተኮነ ክርስቲያናዊ ሀዲጎ አባሁ መኮንና አረማዌ እስከ መነኮሳ ነበሩ። በህዳት ወበጽማዌ አሰረ ከመበግ ዛልቦ ምንሳዌ መራዬ ዘይቀት ዘይቀትል አርዌም። በዝች ምለት የሰማዕት ኤስድሮስ ማኅበር የሆኑ የመቶ ሰማንያ ሁለቱ መታሰቢያቸው ነው። በረከታቸውም ተድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 9 በዚች ዕለት ለአባቶች ሊቃነ ጳጳሳት አርባ አንደኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ይሳቅ አረፈ። በዝችም በዚችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቂያ ከተማ በጻድቅ ንጉሥ ቆንስጠንጢኖስ ዘመነ መንግሥት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት ጻርቃን ሰማታት ደናግል መነኮሳት አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድትና በረከት አማላጅነቷን በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ዛቅረብ ኩማ ሌታ ዘኪራ ይላፈ ምለተ ዘምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ